ተሰጥቷም ጤና ይስጥልኝ እየተከብራችሁ ነው። የእንቁ ግሎባል ሚዲያ ተከታተሎች የሰዓቱ ዜና መጀመረ ቅብራችሁን ቆዩ። በመጀመሪያም ኢትዮጵያ የባህር በር የማግኘትን ጉዳይ የብሔራዊ ጥቅም አንዱ አካል አድርጋ እየሰራችበት መሆኑ ተገለጸ። ሰላማዊ በሆነ መንገድ ምላሽ እንዲያገኝ ኢትዮጵያ እየሰራችበት የሚገኘው የባህር በር ጥያቄ ቅቡልነት ያለው ነው ብለዋል። የጠቅላይ ሚኒስትሩም የብሔራዊ ደህንነት አማካሪ ሚኒስትር ዴታም ዶክተር ቀነአያ ደሰ ዋና አማካሪው ከቀጣናው ሀገራት ጋር ትብብር በመፍጠር ተጠቃሚነቷን ለማረጋገጥ ጥረት እያደረገች ነው ያለው ሲሆን፣ በጂኦግራፊያዊ አቀማመጣችን በህዝብ ብዛታችንና በታሪካችን የባህር በር ማግኘት ይገባናል። ሁሉም ኢትዮጵያዊ ያለምንም ክፍፍልና ልዩነት በመተባበር የተጀመረውን የባህር በር አጀንዳም ወደፊት ማስኬድ አለበት ብለዋል። አማካሪ ሚኒስትር ደስ ነው። በመጪው ክረምት ከመደበኛ በላይ ዝናብ መጠን እንደሚኖር ኢንስቲትዩቱ አስታወቀ። ዋነኛ የዝናብ ወቅታቸው ክረምት በሆነ አካባቢዎች በመጪው ክረምት ከመደበኛ በላይ ዝናብ እንደሚያገኙ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀም። የክረምት ወቅት ዝናብ አጀማመር በደቡብ ምዕራብና በምዕራብ የሀገሪቱ አካባቢዎች ላይ ቀድሞ እንደሚጀምርና አወጣጥ ረገድ ግን ሊዘገይ እንደሚችል ኢንስቲቱቱ በሰጠው መግለጫ ጠቁሟል። ሕብረተሰቡ በሚቀጥለው የክረምት ወቅት የሚጠበቀውን የአየር ጠባይ ትንበያን ከግንዛቤ በማስገባት የግብርና እንቅስቃሴና ሌሎች ማኅበራዊ ኢኮኖሚያዊ ስራዎች እንዲያከናውን አሳስቧል። በሌላ በኩል አልፎ አልፎ ከሚኖሩ ተደጋጋሚነት ያለው ከባድ ዝናብ ጋር ተያይዞ በጎርፍ ተጋላጭ በሆኑት ረባዳማ ቦታዎች ወንዞች ዳርቻዎች እና በከተሞች አካባቢ በማኅበራዊና ኢኮኖሚያዊ እንቅስቃሴ ስራዎች ላይ ሊያደርስ የሚችለውን አሉታዊ ተጽዕኖ ለመቀነስ እንዲያስችል አስፈላጊውን የጥንቃቄ ስራ ከወዲሁ በቅንጅት መከናወን እንዳለበት ማሳሰቢያ ያስቸዋል። ኢትዮጵያ በኤምፖክስ ቫይረስ የተያዘ ሰው መገኘቱን ተገለጸ። ቫይረሱ የተገኘው የ27 ቀን እድሜ ካለው ህፃን ልጅ መሆኑን ተገልጿል። በኦሮሚያ ክልል ሞያሌ ከተማ አስተዳደር በኤምፖክስ ቫይረስ የተያዘ ሰው መገኘቱን የጤና ሚኒስቴርንም የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አረጋግጥናል ሲሉ ትናንት ግንቦት 17 ቀን 2017 ዓ ምት ባወጡት መግለጫ አስታወቁ። ቫይረሱ እንደተገኘበት የተረጋገጠው የ27 ቀን ዕድሜ ያለው ህፃን ልጅ መሆኑን የጠቆሙ የተቋማቱ መግለጫም እናቱም በተደረገው ቀጣይ ምርመራ ለቫይረሱ እንደተጋለጠች ለማረጋገጥ ተችሏል ብሏል። የህፃኑ አባትም ወደ ጎረቤት ሀገር ሄዶ የነበረ መሆኑ መታወቁንም የሄደባቸውን አካባቢዎች እንዲሁም ከግለሰቡ ጋር የቅርብ ንክክ የነበራቸው ግለሰቦችን የመለየትንም ክትትል የማድረግ ስራ መጀመሩም ተጠቁሟል። ታማሚው ህፃንና እናቱ አስቀድሞ በተዘጋጀው የለይቶ ማከሚያ ተገቢው የህክምና ክትትል እየተደረገላቸው መሆኑን ያስታወቀው መግለጫ እስካሁን ባለው ሁኔታ የከፋ የጤና እክል እንዳልገጠማቸው አመላክቷል። የጤና ሚኒስቴር በሽታው በአህጉራችን ከተከሰተበት ወቅት ጀምሮ ወደ አገር ውስጥ እንዳይገባና ከገባም ጉረቱን ሳይከፋ በቁጥጥር ስር ለማድረግ እንዲቻል በርካታ ስራዎችን ሲያከናወን መቆየቱ አስታውሷል። የኤምፖክስ በሽታ ቫይረሱ ካለባቸው ግለሰቦች ጋር ንክክ ያለው ሰው የሚታዩበት ምልክቶችም ሽፍታ፣ ሳል፣ ትኩሳት፣ የራስ ምታት፣ ድካምና የጀርባ ህመም መሆናቸውን ገልጸዋል። መንግስት የ22 ዓመታት ድህነትን ለመቀነስ ያወጣቸው ፖሊሲዎች ውጤት ከዜሮ ያን ሳል ተባልም፣ ዘላቂነት ያለው የልማት ፖሊሲ ሊነደፍም ጥሪ ቀርቧል። እንደ አውሮፓውያን አቆጣጠር ከ2001 እስከ 2023 ባሉ ሁለት ዓመታት መንግስት ድህነትን ለመቀነስ ያወጣቸው ፖሊሲዎች ውጤት ከዜሮ እንደሚያንስ የኢትዮጵያ ኢኮኖሚክስ አሶሲሽን ያደረገው ጥናት አመላከትም። የኢትዮጵያ ኢኮኖሚክስ አሶሲሽን እንደ ኤሮፓውያን አቆጣጠን ከ2001 እስከ 2023 ባለው 22 ዓመታት የኢትዮጵያ ኢኮኖሚ አፈጻጸምና አስተዳደር ምን እንደሚመስል ያደረገው ጥናት ሐሙስ ግንቦት 14 ቀን 2017 ዓ ም ይፋ አድርጓል። የጥናቱን ውጤት ያቀረቡት የአሶሲሽኑ የፖሊሲና ጥናት ግምገማ ክፍል ተወካይ ዳይሬክተርና ተመራማሪ ዶክተር አቡሌ መሐሪ እንደ ኤሮፓውያን አቆጣጠር ከ2001 እስከ 2023 ባሉ ዓመታት ድህነትን ለመቀነሱ የወጡ ፖሊሲዎች ላው ፖቨርቲ ላስሲቲ ቲግሮዝ ውጤታቸው በታስበው ልክ ግቡን አለመምታቱንና ድህነት ግቡን አለመምታቱንና ውጤታቸው በታስበው ልክ ግቡን አለመምታቱን ውጤታቸው በታሰበው ልክ ግቡን አለመምታቱንና ድህነት አለመቀነሱን ገልጿል። ፖሊሶቹም ድሃን ከድህነት ማውጣት አልቻሉም ብለዋል። የጥናት ውጤቱን ያቀረቡት የአሶሲሽኑ የፖሊሲና ጥናት ገምገማ ክፍል ተወካይ ዳይሬክተርንም ተመራማሪ ዶክትር አቡሌ መሐሪ እንደ ኤሮፓውያን አቆጣጠር 2021-2023 ባሉ ዓመታት ድህነትን ለመቀነስ የወጡ ፖሊሲዎች በፖቨርቲ ላስ ሲቲ ቴክ ሮዝ ውጤታቸውን በታሰበው ልክ ግቡን አለመምታቱንና ድህነትና ለመቀነሱ ገልጿል። ፖሊሲዎቹ ድሃን ከድህነት ማውጣት አልቻሉም ብሏል። የ2017 የ12ተኛ ክፍል ሀገር አቀፍ ፈተና ለመስጠት ዝግጅቶች ተጠናቋል ብሏል ትምህርት ፈተናና መዘናግል ፖት ዋና ድሬት 2017 ዓ.ም ምርት የ12ኛ ክፍል ሀገር አቀፍ ፈተናን ለመስጠት ዝግጅቶች መጠናቀቃቸው ትምህርት ፈተናና ምዘና አገልግሎት ዋና ዳይሬክተር እሸቶ ከበደ ተናገሩ። አብዛኛውን ጊዜ ፈተና ሲነሳ የፈተና ስርቆትና ኩረጃም አብሮ የሚነሳ ሲሆን ይህን ለማስቀረት መንግስት ከ2014 ዓ.ም ምርት ጀምሮ የ12ኛ ክፍል ሀገር አቀፍ ፈተናን ተማሪዎችን ከተማሩበት ትምህርት ቤት ወደ ዩኒቨርሲቲዎች ገብተው እንዲፈተኑ አድርጓል። ለፈተና ስርቆትና ከረጃ የሚያግዙ ድምጽን፣ ምስልን የሚወስዱ ማንኛውንም መሳሪያዎችን ተማሪዎች እንዳይጠቀሙና ይዘው እንዳይገኙም በመከልከል ጥብቅ ፍተሻ እንደሚደረግ የገለጹት ዋና ዳይሬክተሩ ተይዘው ሲገኙም ሲገኙ እርምጃ እንደሚወሰድባቸው ተናግሯል። በይነመረብና በወረቀት የሚሰጠው የዘንድሮ 12ኛ ክፍል ሀገር አቀፍ ፈተና በተሳካ መንገድ ለመስጠት የትምህርት ተቋማት የቁሳቁስና የተለያዩ ዝግጅቶችን አጠናቀው ተማሪዎችን በመጠበቅ ላይ እንደሚገኙም አንስተዋል። ፈተናውን በስኬት እንዲጠናቀቅ ለፈተናው የሚያስፈልጉ ግባቶችን ዝግጁ መሆናቸውን መፈተሽና፣ ለሰው ኃይል ስልጠናዎችን በመስጠት እንዲሁም ከክልል ትምህርት ቢሮ አመራሮችና ከዩኒቨርሲቲ የበላይ አመራሮች ቅም በቅርበት እየተሰራ ይገኛል ብሏል። ከውጭ ሩሲያ በዩክሬን ላይ ከፍተኛ ጥቃት መሰንዝሯን ተከትሎ ትራምፕ ፑቲንን እብድ ሲሉ ተናግሩ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሞስኮ በዩክሬን ላይ ያደረሰችውን ከባድ የአየር ላይ ጥቃት ተከትሎ በሩሲያው አቻቸው ቭላድሚር ፑቲን ደስተኛ እንዳልሆኑ ተናግሯል። ትራምፕ ባልተለመደ ተግሳጽ ምነካው ብዙ ሰዎች እየገደለ ነው ሲሆን አክለውም ፑቲንን ፍጹም እብድ ነው ሲሉ ተጠምዷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ቀደም ብለው ዋሽንግተን በቅርብ ጊዜ በሩሲያ ጥቃቶች ላይ የነበራት ዝምታ ፑቲንን የሚያበረታታ ነው ሲሉ በሞስኮ ላይ ጠንካራ ጫና እንዲሁም ጥብቅ ማዕቀቦች እንድትጥል አጥብቆ አሳስቧል። ሩሲያ 367 ሰው አልባ አውሮፕላኖችና ሚሳይሎችን በመተኮሳ በዩክሬን በአንድ ሌሊት ቢያንስ 12 ሰዎች ስትገድል በደረዘን የሚቆጠሩ ደግሞ ቆስሏል። ፑቲን በ2022 ሙሉ ወረራ በዩክሬን ላይ ከጀመረ ወዲህ በአንድ ሌሊት ውስጥ ከፍተኛው ጥቃት በትናንትና ሁለት ፈጽሟል። የአየር ሳይረን ማስጠንቀቂያ ይሰዋል በአውሮፕላኖችና ሚሳይሎችን ጥቃት ሲፈጽም በርካታ የዩክሬን ክልሎች ተሰምቷል። በሰሜን ምስራቅ ካርኪቭ ከተማ አንድ ህፃንን ጨምሮ ቢያንስ ሶስት ሰዎች ቆስዋል ሲሉ ከንቲባ ኤጆር ቴርኬቭ ተናግሯል። ሁለት በኒው ጀርሲ ለጋዜጠኞች ትራምፕ ስለ ፑቲን ሲናገም ረጅም ጊዜ አውቀዋለሁ። ሁልጊዜም ከእርሱ ጋር ተሳምቼ ነበር፣ ግን እሱ ሮኬቶችን ወደ ከተሞች በመላክ ሰዎችን እየገደል ነውና በጭራሽ አለወደውም ብለዋል።